ህዝቡ መጠየቅ መቻል አለበት። አሜሪካን ሀገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር ትችላለህ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። ያወቀ ሀገር ላይ ኖርክ ማለት አወቅክ ማለት አይደለም። አውሮፓና አሜሪካ ላይ ቁጭ ብለው አረጥራይን ዱሩ የሚሉ ጦርነቱን የሚያራግቡ የሚቀሰቅሱ ሰዎች ህዝቡ መጠየቅ ያለበት ምን ያጣሉ እነሱ? ይሄ ሀገር እንደ ደመራ ቢነድ ምን ያጣል? ለምሳሌ የድል ዜና ብለው የሚዘግቡትን ያው መንግስታዊ አገልግሎትን ማስተጓጎል የድል ዜና ነው። ህዝብ በሰላም ወጥቶ መግባትን ማስተጓጎል የድል ዜና ነው። ክልልን ከቁጥጥር ውጭ ማድረግ የድል ዜና ነው ለእነዚህ ሰዎች። ለህዝቡስ? ለሲቪሊያኑስ? ምክንያቱም የህክምና አገልግሎት ማግኘት ያለበት መንግስታዊ አገልግሎት ማግኘት ያለበት የግብርና ግብአቶችን ማግኘት ያለበት የመድኃኒቶችን ማግኘት ያለበት ለህዝብ ግን ይሄ ድል አይደለም። ድላችን ሁሉ ይለያያል። ስለዚህ ህዝቡ ራሱ መጠየቅ ያለበት አውሮፓ ላይ ቁጭ ብሎ በለው ፍለጠው የሚለው ሰው ምን ያጣል? እዚህ ያ ቢሆን ይሄ ሀገር ቢነድ ምን ያጣል?